እሺ ከየትኛው ቤተ እምነት ናቸው? እኔ የወንጌል አማኝ። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አዎ አምላክ ነው። እሺ ለአምላክ ለኢየሱስ ክርስቶስ አምላክ አለ የለም? መለየት አለብህ። አሁን እኛ እኔ የሁለት ባህሪ አማኝ ስለሆንኩኝ በዛ ፍሬም ውስጥ ነው መልስልን። መልስ ማለት ነው፣ ኢየሱስ ክርስቶስ አምላክ አለው? ኢየሱስ ክርስቶስ አምላክ አለው። በስጋው አምላኬ ብሎ ይጠራው። አምላኬ ብሎ የሚጠራው በስጋው ነው ማለት ነው። በስጋው በያዘው ስጋ አምላክ ብሎ ይጠራ። ስለዚህ ክርስቶስ

ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነኝ ብሏል። አዎ ፍጹም ሰው ፍጹም አምላክ መሆኑን መጽሐፍ ቅዱስ ይናገራል። ጥያቄን እያዳመጥከኝ ነው። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል። እሺ የሰው ልጅ ብሎ ራሱን ጠርቷል። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል። የሰው ልጅ ብሎ ራሱን ጠርቷል። አይሰማም ነው የምመልሰው መልስ የምጠይቀህ ሌላ የምታወራው ሌላ ስለሆነ ነው። እየደገፍኩት ያለው ምንም ራሱን የሰው ልጅ ብሎ ጠርቷል ወይ አልክ ማለት የሰው ልጅ ነኝ ወይ ብሏል አልክ። የሰው ልጅ ብሎ ራሱን ጠርቷል ካልኩ ሰው ነው ማለት የሰው ልጅ ነኝ ብሏል ወይ አላልኩም። ኢየሱስ ሰው ነኝ ብሎ ተናግሯል፣ አልተናገረም የሰው ልጅ ነኝ ብሎ ጠርቷል አልኩ ይ እየነገርኩ ነው። የሰው ልጅ ብሎ ከጠራ ራሱን ሰውነቱን አመላካች ነው። በጣም ጥሩ ሰው ነኝ ብሎ ከተናገረ እኔ አምላክ ነኝ ብሎ ተናግሯል? ያ አባቴ ብሎ አባቴ ብሎ ደግሞ የእሱን አባትነቱን ተናግሯል አባቴ ብሏል ብዬ ስጠይቅህ አባቴ ብሏል ትለኛለህ። እኔ አምላክ ነኝ ብሏል ወይ አምላክ ነኝ አምላክነት ይ አምላክነት እኔ አምላክ ነኝ ብሉ ስለተናገረ የሚመጣ የሚሆን ነገር ብቻ ሳይሆን ኢየሱስ ክርስቶስ በምድር ላይ እኮ ይሰማኛል ከጠይቅ እኔ አምላክ ነኝ ብሏል ወይ ብለኝና ብሏል። አምላክ ነኝ ብሏል። የት ጋር ነው አምላክ መሆኑን የሚያሳይ ነገር ካሳየው ካደረጋቸው ነገሮች ከተናገራቸው ንግግሮች ታምናለህ? ወደ ድርጊቱ እመጣለሁ። ብሏል ወይ ነው በቃል ደረጃ እሱም የተናገራቸውን ነገሮች ያሳያሉ፣ የአምላክነት መገለጫ የሆኑትን አምላክ ነኝ ብለዋል። ልክ ሰው ነኝ እንዳለው ብሏል እያልኩ ነው፣ ላሳየህ እያልኩ ነው። የቱ ጋር ነው አምላክ ነኝ አለው? ሌው ችግር የለው ምን የመጽሐፍ ክቡስ ይሻልነው ስለዚህ የተናገራቸውን ነገሮች ከነገርኩህ ታምናለህ ማለት ነው አይደል? ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። ልንገርህ አ እናውጣለን፣ መጽሐፍ እንትኑ ክፍሎችን ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል እኮ ትቀበላለህ ወይ አልኩህ። እኮ ትቀበላለህ? አሁን ክፍሎቹን ስሰጥህ ታምናቸዋለህ? ያልኩትን ሰምተኸኛል፣ ድገመውና እሱን ቃል አሳየኝ እንድናያልኩት አምላክ ነኝ ብሏል ወይ? አዎ። የት ጋር ይገኛል? ብሏል እንደሱ? አዎ። ለምሳሌ ያለበት ቦታ ላሳየ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ ሀያ ላይ ቶማስ አሳየኝ ባለው ጊዜ ምንድን ነው ያለው? አምላክ አሳየ ነው ያለው። በሰገደለት ጊዜ ኢየሱስ ክርስቶስ ኋላ፣ አምላኬ ሲለው፣ አምላኬ ሲለው ኢየሱስ ክርስቶስ ተቃዋል። ልክ አይደለም አላለውም አዳምጠኝ አንተ፣ ኢየሱስ ክርስቶስ እኔ አምላክ ነኝ ብለዋል ወይ? ነው ጥያቄ ነው። አዎ አዎ፣ እኮ ለምሳሌ ለምሳሌ፣ አንተ ሙስሊም ነህ፣ ክርስቲያን ነኝ ብልህ አንተ ክርስቲያን ነህ። በሌላ ሎጂካት ትንገረኝ፣ እኔ አምላክ ነኝ ብሎ። ቆይ ቆይ፣ ወንድሜ አሁን አንተ ሁሱ አይደለ፣ ሁሱ ክርስቲያን ነኝ ብልህ ክርስቲያን ነህ ብልህ፣ ዝም ብለህ ታልፈኛለህ? አዳምጠኝ ኢየሱስ ክርስቶስ ታልፈኛለህ ወይ እን፣ ብቻ መልስልኝ። ታልፈኛለህ ክርስቲያን ነኝ ብልህ ክርስቲያን ነህ ብልህ አንተ ክርስቲያን ነህ ወይ ብትለኝ ነው አንተ ክርስቲያን ብል ዝም ብለን ታልፋለህ አላልፍህም አሁን በምን ትላለህ አላልፍህም ምን እነግርሃለሁ ክርስቲያን አይደለሁም ልብ በል ቆይ እንዳጨርስ አንተ ክርስቲያን ወይ ብለኝ ልብ በሉ አንተ አንተ ድገመው አንተ ክርስቲያን ነህ ወይ ቢለኝ አይ እኔ ክርስቲያን አይደለሁም ሙስሊም ነኝ እልሃለሁ በዚሁ አንጻር ኢየሱስ ቆይ አንተ አምላክ ነህ ብሎታል ወይ? ቶማስ በጣም ብሎታል። አንተ ለ ሰገደለትና አምላኬ ጌታዬ ብሎ ሲለው፣ አዳምጠኝ፣ አምላኬ ጌታዬ ብሎ ሲለው፣ አዳምጠኝ። አንተ አምላኬ ነህ ብሎታል ወይ ነው ጥያቄው። አንተ አምላኬ ነህ ብሎታል? አምላኬ ጌታዬ አለው ያ ልብ በሉ። አንተ አምላኬ ነህ ብሎታል? አምላኬ ጌታዬም አለው አንተ ግን አላለውም። ከእርሱ ጋር እያወራሁ እኔ አሁን ከአንተ ጋር እያወራው ነው። አንተ ልልህ አሁን በየእንትን ውስጥ ይኸውልህ በየኮንቨርሴሽን ይሁን መልስ እና ከዚያ በኋላ ቆይ ቆይ ቆይ፣ በየኮንቨርሴሽን እናንብበው፣ ክፍሉን እናንብበው። አውቀዋለሁኝ አዲስ ዓለም ለእኛ እዚህ ሁሉ እናየዋለን። እንደዚህ አለ ያውጣል። እንደዚህ አድርገህማ አይሆንልህ። አሁን ነገር ከእኔ ጋር ቆያ ዝም ብለኝ ማሳጅ ቆያ፣ እንዳዳምጥ መጀመሪያ። ማስረጃ ስትጠይቅህ ጊዜ ትሰጠኛለህ አንተ አምላኬ ነህ ብሎታል ወይ? ያለ ማስረጃ አላወራም። ላነበው ነው ምን እንደሚል። የጠየኩህን መልስ። አንተ አምላኬ ነህ ብሎታል ወይ? ያለ ማስረጃ አላወራም። ላወጣልህ ነው ማስረጃ። ማስረጃ እንዲወጣ ለምንም ማድረግ አይቻል ያቸው የሚጠየቀው ሌላ የሚያወራው ሌላ። እኔ ማስረጃ ለጣና ለአንብ ቢለኝ መቼ ጠየቁህ ማስረጃ ስትጠይቅህ ጊዜ ትሰጠኛለህ በራሱ ባበጣው ሎጂክ ኢየሱስ ክርስቶስን ነው አምላክ ነኝ እንዳላለ ያውቃል፣ ግን ሌሎች ብለውታል ይለን ነው ችግር የለውም። ወደዛ ሊሄድለት ፈለግኩ። አንተ ክርስቲያን ነህ ብትባለ እንትላሽእነኝ ብለህ ዝም ብለህ ታልፋለህ አለ። አላልፍም አንተ የሚለውን አስምርበት አልኩት ከመጀመሪያው ማለት ነው። አንተ ክርስቲያን ነህ ወይ ብትለኝ እኔ ዝም አልልህም፣ አይ እኔ አይደለሁም ሙስሊም ነኝ እልሃለሁ። በዛ ሎጂክ አሁንም አንተ አምላክ ነህ ብሎታል ወይ ቶማስ። ወፍ አላለሁም እንደዚህ አንተ አምላክ ነህ በፍጹም አላለሁም ቶማስ ለዛ ቻለ አይደል? ይሄ እሺ፣ መደማመጥ የሚባል ነገር ልመዱ። የተነጋገርነው ነገር መስፈርት ትይዝና ቀጥታ ወደ ጥቅሱ ትሄዳለህ። አንተ ይሄን ነገር ለምን ጠይቀህ፣ መልስ እንደሌለ ስለሚያውቀው እዚያ ገብቶ ሊፈላሰፍ ነው። እንደዛ አያስገድም። እንደዚህ መግባት የሚፈልግ ክርስቲያን ካለ አስገባቸው። አዎ ግን ምንድን ነው የሚለው እዛ ጽሑፍ ላይ አምላክ እንዳ አምላክ አይደለም። ኢየሱስ ክርስቶስ አምላክ አለው እንጂ ኢየሱስ ክርስቶስ አይደለም አምላክማ አለው። ይሄ አባቴ ብሎ የሚጸልይለት የሱ አምላክ ነው፣ ግን አምላክ አይደለም። አምላክ አለው። አምላክ አለው አምላክ ሊሆን አይችልም። አምላክ ያለው አምላክ የለም። ያጀማ ኢየሱስ እኔ አምላክ አለኝ ካለ በቃ ፍትሁኝ እያለ ነው መልእክት እኮ እኔ አምላክ አለኝ። እሱን እንደገና አምላክ አድርጎ መያዝ የእርሱ ተቃዋሚ መሆን ነው። ስለዚህ መጽሐፍ ቅዱስ ውስጥ ምንም የለም እኔ አምላክ ነኝ የሚል ጽ ኢየሱስ አላለም። አምላክ እንዳለው ነው ያስተማረው። ይህን ነው ካላመን ይሳቅ። አሁን ሰላም እሺ ጥያቄ አለ? አለ ነበር። እሺ ጥያቄ አለ። አ አንደኛ ይቅርታ ይቅርታ፣ ድምፁም ስለማይሰማ አንዴ እንጨርስ። እኔ እናንተ እዛ ታስወጣኝ በትልቅነት እናወራ፣ ከይቅርታ እኮ በትልቅነት እንድታወራ መጀመሪያ ያስቀምጥነውን መስፈርት አዳምጥ። እሺ አንተ ክርስቲያን ነህ ወይ ልትባል ምን ትላለህ፣ ዝም ትላለህ ወይ ብለህ ጠይቀኛል። አልጠይቀኝ አብያለሁ። በጣም ጥሩ። እኔ ደግሞ አይ ክርስቲያን አይደለሁ ሙስሊም ነ ብያር ሚሄዳለሁኝ ያልኩኝ አይደለ? በጣም ጥሩ። ቶማስ አንተ አምላኬ ነህ ብሎታል ኢየሱስን ወይንስ አለ ነው ጣትህን ወደዚህ አምጣና እያለው ኢየሱስ ለምን እንትን ትላለ? አንድ ጊዜ ብሎታል በለኝና ወደ ጥቅሱ እንድንሄድ ነው ያደረጉት ኮንቨርሴሽን ነው። ለምን አታዳምጥም? እንደ ትልቅ ሰው እናውራ ብለኸኝ ተስማማኸኝ እኮ አንተ ክርስቲያኑ ወይ ብባል አልኩኝ። አይ ዝም አልልም። አይ ክርስቲያን ለ ሙስሊም ላ ያለ አልኩህ። አንተ አምላኬ ነህ ብሎታል ወይ ቶማስ ብሎታል ወይ ድማ አላለውም። ከዛ ወደ ጥቅሱ እንሄዳለን። ጥቅሱ ይገባል። አንተ አምላኬ ነህ ብሎታል አለው እኮ ነው እምልህ ቶማስም ጌታዬ አምላኬ አለው ይላል። አልጠየኩም፣ እሱን እሱን ስጠይቅ ትመልስልኛለህ። አንተ አምላኬ ነህ ብሎታል ወይ ጌታዬ አምላኬ ብሎታል? አዎ ያ ማለት እሱ አለው እሱን አልጠየቅኩምን እያወራህ ነው። አንተ አምላኬ ነህ ብሎታል ወይ አንተ ጌታ ነህ ብሎታል ወይ? አዎ አምላኬ ጌታዬ አለው ኢየሱስም መልስ ሰጠው። ለዛ አልጠየኩም። በሰውየ ጤንኛ ለአምሳኛ ጊዜ ልጠይቀህ አንተ አዳምጥ። አንተ አምላኬ ነህ ብሎታል ወይ አንተ ሳይል ግን ጌታዬ አምላክ ያለው አመሰግናለሁ። አንተ ሳይል ጌታዬ አምላክ ያለው እያመላከተ አይደለም። ስለዚህ አንተ ቢኖረ ችግር የለውም። ቆያ ቆያ ቆያ፣ መልሳ ጥያቄያቸው ግን ምን ነበር መጀመሪያ? ኮንቨርሴሽን እያደረጉ ነው አይደል መጀመሪያ እያወሩ ያለው፣ ሲጀምር ስለ መለኮት ጉዳይ አይደለም በጌታ ለአንተ በምታመልከው በአላህ ይዣለሁ እንዳታስወጣኝ አሁን ኔክስት የምጠይቅ ጥያቄ ስትል መለስክልኝ እኮ ይኸው እኮ። አንዴ ኢየሱስም የመለሰለትን መልስ ታስታውሳለህ አይደል? ኢየሱስ ያለው ስለምን እያወሩ ነበር? አውዱን እኮ ኢየሱስ ሲያየው ያለው ያለው ቶማስ የመለሰለት አምላኬ ጌታዬ ብሎ ለኢየሱስ መለሰለት። ሲመልስለት ኧረ በፈጣሪ እሱን እኮ ጨረስን። ቅድም አንተ አምላኬ ነህ ብሎታል ብለይ ነበር እንዳላለው፣ አመን አንተ አምላኬ ነህ አላለው። ኖ ኖ፣ አምላኬ ጌታዬ ብሎ በኮቴሽን ውስጥ ነው ያለው። ምን ማለት ነው? ምን ማለት ነው በኮቴሽን ውስጥ መኖሩ? ዳይሬክት የተናገረው፣ ዳይሬክት ሪሲፒየንቱ ኢየሱስ ነው። ከኢየሱስ ጋር እያወራ ስለነበር ኢየሱስን ነው። አንተ ብዬ አንተ ብዬ መናገር አያስፈልገኝም። አንተን ለመጠየቅ ለምን እንደሚያስፈልግ ልነግርህ ነው። ለምን እንዴ አንተ ስትናገር እኮ እየሰማሁህ ነው፣ እንጂ እኮ አሁን በወሬዎቹ ጣልቃ በሙሉ ማለት ነው እየተነሳው፣ አንተ አንተ እያልኩኝ እኮ አልናገርም ንግግር እስከምናደርግ ለምን እንደሆነ ሸዳምትን። አንደኛ የመጀመሪያው እዚህ ጋር የመጣንበት ጉዳይ ምንድን ነው? አንተ አምላኬን አላለውም፣ ሀላለው። ይሄን አመንክ። እናመሰግናለን። አሁን ሁለተኛው ነገር ምንድን ነው? አውዱ እየተናገረው ስለ ኢየሱስ ክርስቶስ መለኮታዊ ጉዳይ ነው እያወራ ያለው አውዱ፣ ወይነስ ስለምንድን ነው የሚያወራው? የሚለውን እንመልከት እስኪ ንገርኝ። አንተ ታሪኩን አውዱ ስለምንድን ነው በቶማስ እና በኢየሱስ መካከል ያለው የሚያወራው፣ ስለምን ጉዳይ ነው? ሞት እንድል አድርጎ መነሳቱን የሚያሳይ ነው። በጣም ጥሩ ተሳስተሃል። እያወራ ያለው ከተባለ አዳም ትንሽ ኢየሱስ ክርስቶስን አላመነም ነበር። በምን ጉዳይ ስለ አለማየት ነው እያወራ ያለው። ኢየሱስ ክርስቶስን አላመነም እርሱ መነሳትን እንደዚህ አላመነም ነበር አደላ መነሳቱን ታምናለህ? አንተ ስራውን፣ ስለ እኔ ስለማመን አይደለም። መነሳቱን ታምናለህ ወይ? መነሳቱን ታምናለህ? ኧረ እባክህ አዳምጠኝ። እኔ ሙስሊም ነኝ ነው። መነሳቱን ታምናለህ ወይ? እኔ ሙስሊም ነኝ፣ አላምንም በቃ ካላመንክ ታዲያ ካላመንክ የምን ያደርገኛል ወይ? በደንብ እንዲገባ አንድ አይ በቃ በቃ መነሳቱን የምታምን ከሆነ ይኸውልህ፣ ጌትነቱን እኛ ሙስሊሞች ነን። ስለዚህ መነሳቱን የማታምን ሰው ጌታ ጌታ ምን ምን ሰላም ብያለው። አለው አለው መነሳቱን ካመንክ ብቻ ከዛ በኋላ አምላክነቱን መነሳቱን ካመንክ ብቻ ከዛ በኋላ አምላክነቱን ዜዶ ዜዶ አርዕስቱ የተነሳው አርዕስት ከመጀመሪያውኑ ጀምሮ ስንከታተል ነበር ቸውን ስናዳምጥ ነበር። ኡስታዝ ያለህ ምንድን ነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አምጣ ሲትባል አለ ብለ የመጣው ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለውን ጥቅስ ነው የጠቀስከው። ጥያቄው ግን መጀመሪያ ምንድን ነው የሳተው? እኔ አምላክ ነኝ ያለበት ጥቅስ አለ ብላ ያመጣው ቶማስ ያለበትን እንጂ ኢየሱስ ያለበትን አይደለም። አሁን አንተ የተጠየቀው መጀመሪያ ኢየሱስ አምላክ ነኝ ያለበት ጥቅስ አለ እኮ፣ እሱን ነዋ። መጀመሪያ ቶማስ ያለውን ሳይሆን ኢየሱስ ያለውን ነው የጠየቀ። ዜዶ እያዳመጥክ አይደለም አሁን። ከኔ ጋርም እንደዛ ነው አንድ አይነት ነው እየሆነ ያለው ዜዶ። ወይድ አንዴ የጠየቀው ጥያቄ ፖይንቱን ውስታዝ ያለ ምንድን ነው? ኢየሱስ እኔ አምላክ ነኝ ያለበት ጥቅስ አለ ሰው ነኝ ያለበት ቦታ አለ ወይ? አትደራረብ ዜድዬ አትደራረብ። ከተደራረብ ካንግባባም እኩል ካወራን ጥሩ አይደለም ራሱ የሚሆነው። ውስታዝ የጠየቀ ጥያቄ ሰው ነኝ ያለበት ጥቅስ አለ ወይ ሲለ አዎ አለ፣ አስማማችሁ አምላክን ያለበት ጥቅስ አለ ወይ ሲልህ፣ አዎ አልክ። የቱ ጋር ሲል ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ገባ። እሱ የጠየቀ ኢየሱስ ያለበትን እንጂ ቶማስ ያለበትን አይደለም የጠየቀ። ኢየሱስ ያለበትን አለ ካለ አሁን ትቀጥላለ ማለት ነው። የግዴታ ነው። እሺ ላስረዳው። እኛ ክርስቲያኖች አንደኛ፣ ለምሳሌ ዝም ብለን በአስተምሮ እንዳለ የመጽሐፍ ቅዱሱን ሀሳብ ተረድተን ከዛ ላይ ተነስተን ትምህርት እንጠረጣለን እንጂ። ትችላለህ እኮ እሱ በኋላ ላይ የጠየቀ ጥያቄ ላይ እንደ የጠየቀ። አይ አይደለም፣ ወደ ሌላ ነገር አትሄድ፣ ወደ ሌላ ነገር አትሄድ። እንደዛ አይደለም ለአስረዳ ነው። አጠቃላይ ትመጣለህ እኮ መጀመሪያ ለጠየቀ ጥያቄ ለእኔ ጀርባዬን በልቶኛል እያለ እየነገረ አንተ ግሩን ነው እያከክ ያለኸው። አጠቃላይ መብላት ማለት አጠቃላይ ነው ብለን እየሄድክ ያለው ውስጣት የጠየቀ ጥያቄ፣ እኔ አምላክ ነኝ ብለዋል ወይ ሲል አዎ አልክ። በቃ አሁን እሱ ላይ ቶማስ ያለውን፣ ጴጥሮስ ያለውን፣ ዮሐንስ ያለውን አታምጣ። መጀመሪያ ጨርሳ አምጣ፣ ኢየሱስ ያለበትን አምጣ ብለዋል።